ጽናት ድራማ እንግዲህ በክፍል ሃምሳ ስድስት ኪራ ከሄደበትና ከተደበቀበት ተመልሷል ማለት ነው። ኪራም የጠፋበት ምክንያት ያው ጽናትንና እነሱ ቤት ያለው ልጅ ጋር አብሮ ስላያቸው ነበረ። እች ደግሞ የኪራ ሚስት ተብላ የመጣችው ልጅ እንግዲህ ምረትን አግታታለች ማለት ነው። በፍለጋ ናቸው። እስካሁን የት እንዳስቀመጠቻት አይታወቅም። ግን እስከ መቼ ዛ መኝታ ክፍል ውስጥ እንደምታደርጋት አይታወቅም። ምክንያቱም የኪራ መኝታ ክፍል ነው። ሁሉም ሰው እዛ መግባታቸው አይቀርም። ግን እሷ እስከ ሶስት ቀን እዛ እንደምታቆያት እየነገረቻት ነበር። እንግዲህ ምረት ደግሞ የታገተችበት ትልቁ ምክንያት ያው ከድሮ ፍቅረኛዋ ጋ ስታወራው የነበረው ስለተሰማባት ከኋላ ሆና እየሰማቻት ስለሆነ፣ እንግዲህ እነ ኪራ ቤት የመጣችው ልጅ የሆነ ተንኮላ አስባ እንደመጣች ያስታውቅባታል። ጽናትም ጠርጥራ ነበር። ነገር ግን አሁን ደግሞ በይፋ ያደረገችውን ነገር ሁሉ ለጽናት መድኃኒት እንደሰጠቻት፣ ቪዲዮ እንደተቀረጸባት ጓደኛዋ ሲነግራት ምህረት ስለሰማች ከዛ በኋላ ነው እንግዲህ ምሩን ያገተቻት ማለት ነው። እንዳትናገር አድርጋ አፏን ዘግታታለች ማለት ነው እንግዲህ እንዴት በዛ መንገድ ልታመልጥ ትችላለች? በሌላ በኩል ደግሞ ጽናትና ምረት የደበቁትን ሚስጥር ለናሆም ነግረውታል። እንግዲህ ጽናት ተገዳ እንደሆነ አባቱ እችን ልጅ እንዲያገባ ፈልጉ ከሷ እንድትርቅ እንደፈለገ አባቱ ለናሆም ነግረውታል ማለት ነው። ስለዚህ ናሆም ይሄን ነገር የማስተካከል እድሉ ከፍተኛ ነው። ኪሩቤል አሁንም ቢሆን ተስፋ አልቆረጠም፣ ግን ደግሞ ከዛ ለመራቅ ልብስ አዘጋጅተሽ አስቀምጪልኝ ብሏት ነበር ጽናትን ሰ ልብሱን ካስቀመጠችለት ምናልባት ኪራ ተመልሶ ወደ ሌላ ቦታ ሊሄድ ይችላል። ምክንያቱም ከዛ በፊት መራቅ እፈልጋለሁ ራሴን ማዳመጥ እፈልጋለሁ እያለ ነበረ። ኪራ ተመልሶ ሊጠፋ ነው ማለት ነው። ኪራ ተመልሶ ጠፋ ማለት እቺ ቤት ውስጥ ያለችው ሶሲ ነው ማነው? ስማ ግን እየጠፋኝ ነው። ሶስና ነው መሰለኝ ልጅ ተመቻት ማለት ነው። ያሰበችውን ነገር ታሳካለች ማለት ነው። ብቻ በጽናት ድራማ ብዙ አስተማሪ ነገሮች አሉት። ግን ደግሞ ላይክ እና ሼር ሰብስክራይብ አድርጎ ሀሳብ አስቴት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ በክፍል 57 ሊፈጠር የሚችለው ነገር እንግዲህ ምረትን እንዳገተቻት ከታወቀባት አለቀላት። በቃ ከዛ ቤት እች ልጅ ተወጣለች። እንደውም ለሆነ ነገር መምጣቷ በጣም አሪፍ ነገር ነው። ምረትን ማገቷል ለጽናት መድኃኒት መስጠቷ አልተሳካላትም እንጂ ጥሩ ነገር ነው። ምክንያቱም እች ልጅ ለኪራይ ሚስት እንደማትሆነው ካወቀች ጽናት ወደ ኪሩቤል ትመለሳለች። ኪራንና እንትናን ከማዋደድ ይልቅ ለራሱ የማድረግ ነገር ታስባለች ማለት ነው ምክንያቱም እሷ እንዲያገባት ና ደስተኛ እንድትሆን አባቱ እንዲደሰት ነው የፈለገችው ግን ደግሞ እች ልጅ መጥፎ ሰው ከሆነች ይሄ ቤት ውስጥ ያለው ልጅና ጓደኛሞች እንደሆኑ ካወቀች እየተበሻሸቁ እንደሆነ ካወቁ ይህን ነገር ደግሞ ምረት ሁሉ ነገር ሰምታለች ሰው ይህን ነገር ደግሞ ለጽናት ትነግራታለች ማለት ነው ከዛ በኋላ ኪሩቤልና ጽናት ተመልሰው ወደ ፍቅራቸው ይመለሳሉ ብዬ ነው ማስበው ምክንያቱም ይሄ ሁሉ ጉድ ካወጣባቸው ለጽናት መድኃኒት እንደሰጠቻት ከታወቀ ከሱ ጋር ደግሞ የድሮ ፍቅረኛው እንደሆነሽ ከታወቀ ከላስ በቃ ጽናትና ኪሩቤል እንደገና ወደ ድሮ ፍቅራቸው ይመለሳሉ ማለት ነው። በጣም ደስ ይላለች። ይቺ ልጅ ለሆነ ነገር መምጣቷ፣ እኔ አንጀቴን እየበላችኝ ያለችው ጽናት ድርቅ ብላ ከዛ ኪሩቤልን ልቡን እረድ ብን ስላደረገችው፣ እሱ ደግሞ የሆነ ነገር ተፈጥሮ ነው ብሎ አልጠረጠረም፣ እየተበቀለች ነው እያለ ነው በሌላ በኩል ደግሞ ጽናትና ኪርቤል አብሮ የሚሆኑበት አንድ አጋጣሚ ተፈጥሯል። ናሆም ሁሉን ነገር አውቋል። ስለዚህ እየተደዋወሉ ነበር። ተገናኙ ማለት ናሆም ይህን ነገር ለኪራ ይነግረዋል። ጽናት ጎዳ እንደዚህ እንዳላደረገች በደንብ ያስረዳዋል። ከዛ በኋላ ኪሩቤል ወደራሱ ራሱ ይመለሳል ማለት ነው። ስለዚህ እች ልጅ አሁን ቀኗ እየደረሰ ነው ማለት ነው። የኪሩቤል አባት እንዳሰበው የኪራሚስ መሆን አትችልም ከዚህ በኋላ ምክንያቱም ምረት ይህን ነገር ሰምታለች። ሁሉን ነገር አፈራርጣ ትነግራቸዋለች። እስካሁን ጽናት ምንም ነገር አላወቀችም። የሆነ ነገር ጠርጥራለች። ከልጁ ጋር ግንኙነት እንዳላቸው፣ የሆነ ግንኙነት እንዳላቸው እየጠረጠረች ነው። ግን ደግሞ ሙሉ በሙሉ እርግጠኛ የሆነችበት ነገር ስላላገኘች አሁንም ነገሩን እንደዛው መቀጠል ፈልጋ ነው ነበር ግን አሁን ላይ ምረት እንደታገጠች ምናልባት ወያል ገላንጥፍ ውይ የሆነ ነገር ላስቀመጥ ብላ እዛ ክላስ ትገባለች ጽናት። ከዛ በኋላ እች ልጅ ተዋረደች ማለት ያኔ ነው። ይሄ ጓደኛዋ ደግሞ ምን እንደሚፈልግ ባይታወቅም ከሷ ማለት ነው። ከሷም እንደሚፈልግ አናቀም፣ ግን ደግሞ ጽናትን ይፈልጋታል። የጽናትን ቪዲዮ ቀርጾ ልክ እንደሷ እያስፈራራ የራሱ ማድረግ ይፈልጋል። አላማን ህልሟን ማደናቀፍ ይፈልጋል። ይሄ ልጅ ጽናትን ቪዲዮ መቅረስ ስለሚፈልግ ነው መድኒት የሰጣት። ግን ደግሞ ያን አብራ መድኒት ስለሰጠችው ልጁ ሌላ ሰው ሆኖባታል፣ መጥፎ ሆኖባታል። ኪራ ቤት ላለችው ልጅ ማለት ነው። ለኪራ የተባለችው ልጅ ችግር ውስጥ ልትገባ የቻለችው ምረትንም ልታገዝበት የቻለችው ይሄ ልጅ አንድ ነገር ሲያወራ ስለሰማቸው እሱ ደግሞ ጽናትን ቪዲዮ መቅረጽ ስለሚፈልግ፣ እሷ ግን ይህን ነገር እንዴት እንደፈቀደችለት ባላቅም፣ እሷን ዱሮ እንደዛ አድርጓት፣ ሴት በሴት እንዴት እንደዚህ ደግሞ ጽናትን ቪዲዮ እንዲቀርጻት እንዴት ተፈቅድለታለች? እኔ ግራ የገባኝ ነገር ይሄ ነው። ዞሮ ዞሮ ግን አልተሳካለትም። ብትፈቅድለትም ግን ለሁለቱም ስለሰጠቻቸው ምንም አይነት ቪዲዮ ሳይቀርጻት ቀርቷል ማለት ነው። ኪራ ያው ይህንን እዛ ላይ ተኝተው ስላየ ሌላ ነገር የተፈጠረ መስሎት በቃ በወንድ ቀየረችኝ ብሎ ተስፋ ቆርጦን የጠፋው አሁንም ተመልሶ ሊሄድ ያሰበው ቤቱን ትቶ ለመሄድ አስቧል ማለት ነው። እንግዲህ ለፍቅር የሚከፍል መስዋዕትነት ነው የሚባለው። ዞሮ ዞሮ ጽናት አሁን ያለባትን የውስጧን ችግር ለሁሉም እየነገረች ነው። ለምረት ነግራለች። ናሆም ሰምቷል። አሁን ካላስ ነገሮች የመስተካከል እድላቸው በጣም ከፍተኛ ነው ማለት ነው። ሰው ጽናትና ኪራ ወደ ድሮ ፍቅራቸው የመመለስ እድላቸው ይጨምራል ማለት ነው። ምክንያቱም ልጅቷ ሚስትነት ሳይሆን የምትሆነው ሌላ ነገር ነው። ይሄ የሆነበት ደግሞ ቤታቸው ባለው በራሷ ጓደኛ ነው ማለት ነው። እንግዲህ አንዳንዴ የቤት ሰራተኛ ስትሆኑ በጣም ብዙ ጫና አለባችሁ። አሰሪዎቻችሁ በቃ ሰው ቤት መስራት በጣም ከባድ ብዙ ሪስክ ያለው ነገር ነው። ከሰዎቹ መገልፈጥ አንስቶ በሴትነታችን የሚደርስብን ጥቃት የሚያሳይ ምርጥ ድራማ ነው። ጽናት ድራማን ብትከታተሉት በጣም ደስ ይለኛል። ምክንያቱም የኛ የራሳችን ህይወታችን ላይፍ ስታይላችን፣ በተለይ የማዳም ቅመሞች በቃ ጽናትን ድራማ ሳታዩ እንዳያልፋችሁ። ምክንያቱም ሁላችንም በላይፋችን በህይወታችን የምናሳልፈው ያሳለፍ ነው፣ ወደፊት የምናሳልፈው ነው። በቃ የእኛ ላይፍ ቁልጭ አጸርጉ የሚያሳይ ምሬ ነው። አሰሪያችን ሰራተኛ በቃ የሚገጥመን ነገር ድብን አድርጎ የሚያሳይ ድራማ ነው። ሶ ተከታተሉት ብዬ ጋብዛችኋለሁ ማለት ነው የኔ ወደዎች። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።